በአውሮፓ ቻምፒዮንስ ሊግ ባርሴሎና ና ኢንተር የሚያደርጉት ጨዋታ የሳምንቱ ተጠባቂ ጨዋታ ነው። ዛሬ ከሚደረጉ ተጠባቂ ጨዋታዎች መካከል አንዱ ነው። እንዲሁም ባሳለፍኑ ሳምንት የተደረጉ የአውሮፓ ታላላቅ ሊጎች ላይ በተደረጉ ጨዋታዎች የምንዳስስ ይሆናል። የዝውውር አርሰናል ቼልሲን፣ እንዲሁም ሪያል ማድሪድን የተመለከቱ የዝውር መረጃዎች የምናደርሳችሁ ይሆናል። ሰላም ሰላም! ወድ አርጂኒያ ስፖርት ተከታታዮች ዮናስ የትኩስ መረጃዎችን ለማድረስ ወደ ስቱዲዮ ተገኝቻለው። እናንተም የዚህ ቻናል ቤተሰብ እንድትሆኑ ሼር፣ ሰብስክራይብ እንዲሁም ላይክ በማድረግ እንዲሁም የኮመንት ሴክሽን ላይ ሀሳብ አስቶቻችሁ እንድታደርሱን በአክብሮ በሳምንቱ ከተደረጉ የፕሪሚየር ሊግ እንዲሁም የስፔል ላሊጋ እንዲሁም የቡንደስሊጋ ጨዋታዎችን የምንዳሰላችሁ ይሆናል። በስፔን ላሊጋ ከተደረጉ የሳምንቱ ተጠባቂ ጨዋታዎች ሪያል ማድሪድ ሶስት ለሁለት በሆነ ውጤት አሸንፏል። እንዲሁም ባርሴሎና ሁለት ለአንድ በሆነ እየተመራ ማሸነፍ ችሏል። በሁለቱ መካከል እየተደረገ ያለው የላሊጋው የዋንጫ ፉክክር እንደቀጠለ ነው። በአራት ነጥብ ባርሴሎና እየመራ ይገኛል። ይህም ተከትሎ ለደረገው የኤል ክላሲኮ ጨዋታ ትልቅ ፉክክር እንዲኖርና ትልቅ ግምት ትኩረት እንዲያገኝ አድርጓል። ባርሴሎና እና ሪያል ማድሪድ እየተፎካከሩ እዚህ ደርሰናል። ጥቂት ጨዋታዎች ብቻ ነው የሚቀሩት። ጨዋታው ሶስት ጨዋታ ብቻ ነው የሚቀረው። ባርሴሎና በአራት ነጥብ መሪነቱን አጠናክሮ ቀጥሏል። ሪያል ማድሪድም እጅ ሳይሰጥ እስካሁን ፉክክሩ ላይ ይገኛል። በሁለቱ መካከል የሚደረገው የኤል ክላሲኮ ጨዋታ በጣም ብዙዎችን እያነጋገረ ይገኛል። ተጠባቂው የሳምንቱ ጨዋታ ምናልባትም የመሆን እድለው አለ። እና በጀርመን ቡንደስሊጋ ባየር ሞኒክ የዚህ ዓመት ቻምፒዮን መሆኑን አረጋግጧል። ሀሪኬን የመጀመሪያ በፕሮፌሽናል እግር ኳስ የመጀመሪያ ዋንጫውን ማሳካት ችሏል። ይሄ ድንቅ እንግሊዛዊ ተጫዋች ብዙ የግል ውድድሮችን የግል ስኬቶች ያሳካ ተጫዋች ነው። ምንም እንኳን የግል ብዙ ቢኖረውም አንድም ዋንጫ እስከዛሬ አሳክቶ አያቅም። የመጀመሪያ ዋንጫውን ማሳካት ችሏል በዚህ ዓመት። ትላንት በተደረገው ባየር ሌቨርኩሰን በፍራይበርግ ሁለት ለአንድ በመሸነፉ ነው ዋንጫ ማሳካታቸውን ያረጋገጡት። ባየርን ሙኒኮች አምና በባየር ሌቨርኩሰን ዋንጫውን ከተነጠቁ በኋላ በዚህ ዓመት ወደ ቻምፒዮንነታቸው ተመልሰዋል። ሃሪ ኬንም የመጀመሪያ ዋንጫውን አሳክተው በጣም ደስታውን እየገለጸ ይገኝ ነበር። የሃሪ ኬን በፕሮፌሽናል እግር ኳስ የመጀመሪያ ዋንጫውን ያሳካበት የዚህ ሳምንት አነጋጋሪ ነገር ነው። እንዲሁም በፕሪሚየር ሊግ በእንግሊዝ ፕሪሚየር ሊግ ከተደረጉ ወሳኝ ወሳኝ ጨዋታዎች የምንመለከት ይሆናል። አርሰናል ለማንቸስተር በሳምንቱ ተሸንፈዋል። አርሰናል ከመሪነት ተነስቶ መሸነፍ ችሏል። እንዲሁም ማንችስተር ዩናይትድም እንደተጠበቀው አሁንም በድጋሚ መሸነፉን ቀጥሎበታል። በፕሪሚየር ሊጉ ያለው እንቅስቃሴ በጣም ደከም ያለ ነው። በአውሮፓ እግር ኳስ ላይ በአውሮፓ መድረክ አንድም ጨዋታ እስካሁን አልተሸነፈም፣ በአውሮፓ ሊጉ ማለት ነው። ለዋንጫ ተፋላሚ የመሆን እድሉን አሁን በደንብ ሰፊ አስፍቶ በአሪፍ ግስጋሴ ላይ ይገኛል። የመጀመሪያውን ጨዋታ ሶስት ለባዶ በማሸነፍ ሁለተኛ ጨዋታውን እየጠበቀ ይገኛል። ለዚህም ይመስላል ብዙ ተጫዋቾችን አሳርፎ ወደ ሜዳ ገብቶ ጨዋታውን በድጋሚ አሁን መሸነፍ ጀምሯል። በፕሪሚየር ሊጉ ያለው እንቅስቃሴ በጣም በጣም አሳዛኝ ጊዜ እያሳለፈ ይገኛል። በሊጉ አስራ ስድስተኛ ደረጃ ላይ ይገኛል። እንዲሁም በ በጣም ሲጠበቅ የነበረው ቼልሲ እና ሊቨርፑል ያገናኘው ጨዋታ ነበር። ሊቨርፑል ብዙም ወሳኝ ጨዋታ አይደለም። ዋንጫውን ትንሳካ በኋላ ወደ ሜዳ በጋርድ ኦፍ ሆነር ቼልሲ ደጋፊዎች፣ ተጫዋቾች እና ደጋፊዎች ትልቅ አቀባበል ተደርጎለት ነበር ወደ ሜዳ የገባው ሊቨርፑል። ከዚህ ጨዋታ ብዙም ወሳኝ ጨዋታ አይደለም፣ ያው የክብር ጉዳይ ካልሆነ በቀር እንዲሁም ቼልሲ ግን ይሄ ጨዋታ ለአውሮፓ መድረክ ለመሳተፍ በቻምፒዮንስ ሊግ ተሳትፎ ለማግኘት ትልቅ ትልቅ ጨዋታ መሆኑን የሚታወስ ነው። ሆኖም ቼልሲ ጨዋታውን ሶስት ለአንድ በሆነ ውጤት አሸንፏል። በዚህ ጨዋታ ቼልሲዎች በጣም በተሻለ እንቅስቃሴ አድርገው የሊቨርፑል ተዳክሞ ነበር የተመለከትነው። ብዙ ተጫዋቾችን አሳርፎ ወደ ሜዳ የገባው ቼልሲ ይህን ጨዋታ አሸንፎ ወደ ቻምፒየንስ ሊግ ስፓት የሚሆነውን አምስተኛ ደረጃን ይዟል። እንዲሁም ኒካስትል የቻምፒየንስ ሊግ ስፓት እና አሁንም አቻ ወጥቶ ሆኖም ከቼልሲ በእኩል ነጥብ ሆኖ በ63 63 ሁለቱም ክለቦች እንዲሁም ኖቲንጋም ፎረስት 61 በመሆን በሁለት ነጥብ ዝቅ ብሎ ስድስተኛ ደረጃ ላይ ተቀምጧል። ኒካስተል እና እንዲሁም ኖቲንጋም ፎረስት ለቻምፒዮንስ ሊግ ስፓት በጣም ፉክክር ላይ ናቸው። እንዲሁም አስቶን ቪላ ትንሽ ራቀለ በአራት ነጥብ አካባቢ ከነዚህ ክለቦች ራቀ ብሎ የኮንፈረንስ ሊግ ስፓት ላይ ተቀምጧል። ኖቲንጋም ፎረስት እና ቼልሲ በጣም በቅርብ ጊዜ አሁን መገናኘታቸው አይቀርም። ቸልሲ ቀሪ ጨዋታዎችን የሚያደርገው ማንቸስተር ዩናይትድ ኒካስትል እና ኖቲንግሃም ፎረስት ነው። ይህም በጣም በጣም ለቼልሲ ትልቅ ከባድ ጨዋታ ነው። ሁለቱም ክለቦች ኖቲንግሃም ፎረስት እና ኒካስትል ዩናይትድ በዚህ ጨዋታ ምትጋሴ ላይ ያሉ ቡድኖች ናቸው። ጨዋታው እንደ ፋይናል ጨዋታ ነው ማለት እንችላለን። ኢንዞ ማሬስካም የጨዋታ እንደ ዋንጫ ጨዋታ ነው ብለዋል። ከሁለቱ ክለቦች ይጠብቀዋል፣ እንዲሁም ማንቸስተር ዩናይትድን በሜዳው የሚያስተናግድ ይሆናል። እነዚህን ሶስት ከሁለቱ ጨዋታ አትሊስት ሁለቱን አሸንፎ አንድ አቻ መውጣት ብቻ ነው የሚጠበቅበት ቼልሲ ለቻምፒየንስ ሊግ ለመሳተፍ የግዴታ ከነዚህ ጨዋታዎች አትሊስት ሁለቱም ማሸነፍ አለበት እና በጣም ትልቅ ፉክክር ይጠብቃል። በቻምፒየንስ ሊግ ስፓት በጣም ፉክክር እየታየበት ይገኛል። ሁለቱም ክለቦች በጣም በጥንካሬ እየተጫወቱ ይገኛል። ኒካስትል ነጥብ ጥሎ ነው ትንሽ ነጥብ የጠበበውና ኖቲንጋም ፎረስትን በተደጋጋሚ ነጥብ እየጣለና ቼልሲ ደርሷቸዋል። አሁን ያለው ፉክክር በጣም ከባድ እንደሚሆን ብዙዎችን እያነጋገረ ይገኛል። በሌላ መረጃ ዛሬ በጣም በጉጎ ሲጠበቅ የነበረው የአውሮፓ ቻምፒየንስ ሊግ ዛሬ አራት ሰዓት ላይ የሚደረግ ይሆናል። ኢንተር ሚላን ከባርሴሎና የሚደረገው ጨዋታ የብዙዎችን ትኩረት የሳበ ጨዋታ ነው። በመጀመሪያው የመጀመሪያው ዙር ጨዋታ በግማሽ ፍጻሜ ጨዋታ ባርሴሎና እና ኢንተር ሚላን ሶስታቻ የተለያዩበት ጨዋታ ነው። በዚህ ጨዋታ በጣም በጣም አነጋጋሪ የሆነ ጨዋታ ነው። ብዙዎች ያዝናና ጨዋታ ብዙ ጎል የተቆጠረበት ሶስታቻ ያለቀ ጨዋታ ነው። ባርሴሎና ከሁለት ጊዜ መመራት ተነስቶ አቻ ማድረግ የቻለበት ኢንተር ሚላንም በተደጋጋሚ ባርሴሎናን ያስጨንቁ ጎሎችን እያስቆጠሩ ጨዋታውን ቀጥለው ነበር እና ባርሴሎና እና ኢንተር ሚላን የሚያደርጉት ጨዋታ በጣም ተጠባቂ ነው። በኢንተር ሚላን ሜዳም እንደመሆኑ የተመጠን ኢንተር ሚላኖች በሜዳቸው የሚያደርጉት ጨዋታም እንደመሆኑ መጠን የዚህም ጨዋታ ለማሸነፍ ወደ ሜዳ እንደሚገቡ ይጠበቃል። ባርሴሎና እምጃን ሰጠም ጥታ ወደ ማለፉን ከፋይናሉ በፊት ፋይናል እናደርጋለን ብለው የባርሴሎና አሰልጣኝ ሀንሲ ፍሊክ ሀሳባቸውን ገልጸው ነበር። ኢንተር ሚላኖች ከጉዳት የተመለሱላቸው ተጫዋቾች አሉ። ላውታሮ ማርቲኔዝ እና ቤንጃሚን ፓቫርድ ወደ ሜዳ የሚመለሱ ተጫዋቾች ናቸው። በቤንጃሚን ፓቫርድ የመጀመሪያው ዙር ጨዋታን ያልተሰልፈ ተጫዋች ነው። አሁን በቀጣይ ጨዋታ ለሚኖሩ ዛሬ ለሚኖረው ጨዋታ በሙሉ ጤንነት ላይ እንደሚገኝ እና ወደ ሜዳ እንደሚመለስ ተገልጿል። እንዲሁም ላውታሮ ማርቲኔዝ በመጀመሪያ ጨዋታ በጉዳት ምክንያት በመጀመሪያ አጋማሽ ተቀይሮ መውጣቱ የሚታወስ ነው። ሆኖም በዚህኛው ጨዋታ ወደ ልምምድ ተመልሶ ወደ ጨዋታ የመመለስ ቋሚ ሆኖ ይግባ የሚለው ብቻ እንጂ አልተረጋገጠም፣ ወደ ሜዳ እንደሚመለስ ተረጋግጧል። ኢንተር ሚላን በጣም ጥሩ ጥሩ ዜና ነው። ኢንተር ሚላኖች በዚህ ጨዋታ በጣም ትልቅ ተስፋ ይዟል በደጋፊያቸው እና በሜዳቸው እንደመጫወታቸው አንጻር ይህን ጨዋታ ለማሸነፍ ትልቅ ትልቅ እንቅስቃሴ የሚያደርጉ ይሆናል የሲሞን ኢንዛጊው ቡድን በመከላከል ረገድ ተከላክሎ የሚጫወት ቡድን ነው በመልሶ ማጥቃትም እና የቆሙ ኳሶችን መጠቀም የሚችሉ ተጫዋቾች አሉ ረጃጅም ተጫዋቾች አሏቸው መከላከል ላይም በጣም ድንቅ ድንቅ የሆነ ቡድን ነው እና ጎል እንዳይቆጠርበት ጎል ሳይቆጠርበት በሜዳው መውጣት የሚችል ከሆነ ምናልባት አንድ ጎል አግብቶ ጨዋታውን ለማሸነፍ ጥረት የሚያደርግ ይመስላል። በፊት እንደተመለከትነው ሰፊ ጎል ብዙ ጎል ይገባል ብሎ የሚታሰብ ጨዋታ አይደለም። በባርሴሎና በኩል ባልድ ጨዋታውን የማይሰለፍ ይሆናል በጉዳት ምክንያት። እንዲሁም ለባርሴሎና ጥሩ ዜና የሚባለው ሮበርት ሎዋንዶስኪ ወደ ሜዳ የሚመለስ ነው። ዛሬ በቋሚ ሆኖ ግን የማይጀምር ተጫዋች ነው። ሮበርት ሎዋንዶስኪ በጉዳት ለሶስት ሳምንታት ከሜዳ ርቆ ነበር። አሁን ወደ ሜዳ ተመልሷል። ትሬኒንግ አድርጓል። አንሲ ፊሊክም ጨዋታውን አናግሬው ነበር ያው በጨዋታው እንደሚደርስ እና ሩስ ሁኔታ ላይ እንዳለ አሪፍ ምላሽ እንደሰጠ ተናግሯል። ባርሴሎና ያለ አጥቂ የተጫወተ ሰንበት ብሏል። ዛሬ ሮበርት ላዋንዶስኪን ግልጋሎት ለማግኘት ተዘጋጅቷል። በዚህ ጨዋታ የባርሴሎና ተጫዋቾች ላሚን ያማል፣ ራፊኛ የመሳሰሉ ተጫዋቾች የሚጠበቁ ናቸው። በዚህ ጨዋታ በመጀመሪያው ጨዋታ ላሚኒያማል ያስመለከተን ድንቅ እንቅስቃሴ የሚታወስ ነው። በባርሴሎና በኩል ብዙ ቻንሶችን ክሬት ሲያደርግ ጎል አስቆጥሯል። ድንቅ እንቅስቃሴ ሲያደርግ ነበር። ራፊኛም በጨዋታው በጣም አደገኛ አደገኛ ሙከራዎችን ሲሞክር እንዲሁም ለሶስተኛው ጎል መቆጠር ዋነኛው ተጫዋች ነው። እንዲሁም አሲስት ለፌራንቶሬዝ አሲስት ማድረጉ የሚታወስ ነው እና ራፊኛና ለሚኒያማል ለባርሴሎና ተጠባቂ ተጫዋች ናቸው። ከባርሴሎና በኩል ከባልድና እንዲሁም በመጀመሪያ ዙር ከተጎዳው ከኩንዴ ኦቨር ሳይሆን አይቀርም ከባድ የሆነ የጡንቻ ጉዳት ነው ያጋጠመው። እና ጁልስ ኩንዴ ከተጎዳ በኋላ ባርሴሎና ጋርሲያን ነው ዋና አማራጭ አድርጎ የያዘው። ኤሪክ ጋርሲያ የኩንዴን ቦታ ሸፍኖ ለመጫወት መራጩ ተጫዋች ነው። አሁን በዚህ ሰዓት ያላቸው እድል እሱ ብቻ ነው። ዛሬ ከሚደረገው የአውሮፓ ቻምፒየንስ ሊግ ጨዋታ በጣም ተጠባቂ ነው እና ይህን ጨዋታ በቀጥታ እኛም የምናስተላልፍላችሁ ይሆናል፣ አድማጮቻችን። እንዲሁም ቀጥታ ወደ ዝውውር መረጃዎቻችን እናልፋለን። ዝውውር መረጃዎች ሪያል ማድሪድ ቼልሲን፣ እንዲሁም አርሰናልን የተመለከቱ የዝውውር መረጃዎች ይኖሩናል። ሪያል ማድሪድ አሌክሳንደር አርኖልድን የነጻ ማስፈረማቸውን ይፋ ማድረጋቸው ይታወሳል። ሁለቱም ክለቦች ተስማምተው ጨርሰዋል። ሪያል ማድሪድ በነጻ አርኖልድን ወደ ቤርናባ ማምጣታቸውን አረጋግጠዋል። ፋብሪዞ ሮማኒዮ ነበር። ፋብሪዞ ሮማኒዮ ቀጥታ የሆነ አረጋጭ ሰጥተዋል። እንዲሁም አርኖልድ የጋዜጣ መግለጫ ሰጥተው ነበር ክለቡን እንደሚለቅ እና ሪያል ማድሪድ እንደሚቀላቀል እሱም ከባድ እንደሆነ እና የአዲስ ጀርኒ ለመጀመር እንደተዘጋጀ እና የሪያል ማድሪድ ተጫዋች መሆኑን ታረጋግጧል። ሪያል ማድሪዶች እንደተለመደው በነፃ የማስፈረም ልምዳቸውን ተጠቅመው አሁንም በድጋሚ ድንቅ ድንቅ ተጫዋቾችን በነጻ የሚያስፈርም ቡድን ነው። እንደሚታወሰው ሩዲገርን፣ አልባ፣ እንዲሁም ፊላን ኢምባፔ፣ አሁን ደግሞ አሌግዛንደር ሮናልዶን በነጻ ማስፈረማቸው የሚታወስ ነው። ሪያል ማድሪዶች በጣም በአሪፍ እንቅስቃሴ በዙር ገበያ ላይ አሁን የሚንቀሳቀሱ ይሆናል። ተከላካዮችንም ለማስፈረም ጥረቶችን ያደርግ ይሆናል። እንዲሁም ዊሊያም ሳሊባን ለማስፈረም ተዘጋጅተዋል። ዊሊያም ሳሊባን ቀጥተኛ ሆነ ዋነኛ የተከላካይ መስመር ተርጌታቸው እንደሆነ ብዙዎች እየዘገቡ ይገኛል። አርሰናሎች በዚህ ውድድር ዓመት ዊሊያም ሳሊባን የሚያጡ ከሆነ ለእነሱ በጣም አሳዛኝ ሲዝን ይሆናል። ጠንከር ብለው ግን ትልቅ ፕሮፖዛል ከገጠማቸው ምናልባትም ሊለቁት ይችላሉ። በሌላ ዜና ቼልሲ ክሪስቶፈር እንኩንኩን ለመልቀቅ ተዘጋጅቷል። ክሪስቶፈር እንኩንኩ በዚህ ዓመት ብዙ የመሰለፍ እድል ያላገኘ ተጫዋች ነው። በትልቅ ተስፋ ነበር ወደ ቼልሲ ወደ ስታንፎርድ ብሪጅ የመጣው። ሆኖም እንደተጠበቀ ያክል በጉዳት ምክንያትና እንዲሁም በተለያዩ ምክንያቶች የጨዋታ እድል ማግኘት አልቻልም። ክሪስቶፈር እንኩንኩ በዚህ ሲዝን መጥፎ ጊዜ እያሳለፈ ይገኛል። በግሉ ሆኖም ተጠባባቂ ወንበር ላይ መቀመጡ እና ብዙ የጨዋታ ጊዜ ባለማግኘት ዋነኛው ችግር ነው ተብሎ ይገምታል። ቼልሲዎች እሱን ለመልቀቅ አሪፍ ፕሮፖዛል ካገኙ ለመልቀቅ ተዘጋጅተዋል። ማንቸስተር ዩናይትድ የመሳሰሉ ተጫዋቾች እሱ ፈላጊ ሆነው ክለብ ተገኝ ሆነው ተቀርበዋል። ሆኖም በዚህ እዚህ የዝውውር መስኮት የትኛው ክለብ እንደሚቀላቀል እስካሁን ብዙም የነበረ መረጃ የለም። እንዲሁም አርሰናል ቶማስ ፓርቴን ኮንትራት ለማራዘም ንግግር ላይ ነው። ከቶማስ ፓርቴ ጋር ለረዘም ያለ ድርድር ላይ ይገኛል። ቶማስ ፓርቴን ለማስፈረም በድጋሚ ክለባቸው ለማቆየት እንት እያደረጉ ይገኛል። ቶማስ ፓርቴ አምና ከአርሰናልን ይለቅል ተብሎ ሲገመት የነበረ ተጫዋች ነው። ሆኖም በዚህ አመት ካሳየው እንቅስቃሴ አንጻር ብዙዎቹ የአርሰናል ወሳኝ ተጫዋች እንደሆነ አድርገው እያሰቡት ይገኛልና ቶማስ ፓርቴ በጣም ድንቅ አመት እያሳለፈ ነው በግሉ ምንም እንኳን በቡድን የዋንጫ የዋንጫ ፉክክር ላይ ባይኖሩም ዋንጫዎችን ለማሳካት በጣም ራቅ ያሉ ሲቹዌሽን ላይ መሆናቸውን ተከትሎ የአርሰናል በግላቸው ወሳኙ ሳምንቶቻቸው በጣም ድንቅ እንቅስቃሴ እያደረጉ ነው። እንዲሁም ጆርጂኖ አርሰናልን በዚያ ክረምት እንደሚለቅ እና ፊላሚንጎ እንደሚቀላቀል ፋብሪዞ ሮማኒዮ በገጹ አሳውቋል። ፋብሪዞ ሮማኒዮ እንዳሳወቀ ከሆነ በነፃው የዝውውር መስኮት ከሀያ እስከ ሀያ ስምንት ድረስ የማያቆየውን ኮንትራት ለመፈራረም በቃል ደረጃ መስማማቱን ለጆርጂኖ ከክብር ከሆኑ መረጃዎች አሳውቋል። አርሰናሎች ጆርጂኖን የሚያጡ ከሆነ ሌላ ሚድፊልደር ለማስፈረም ጥረት የሚያደርጉ ይሆናል። ብዙ ተጫዋቾች ሊስታቸው ውስጥ ይገኛል። አርሰናል በዚህ የውድድር ዓመት ከተጫዋች ለማስፈረም ትልቅ ትልቅ ጥረቶችን እንደሚያደርግ ብዙዎች እየዘገቡ ይገኛል። ማንቸስተር ዩናይትድ ምንም ብዙ በዚሁ ዝውውር መስኮት ብዙ ተሳትፎ እንደሚያደርግ ይጠበቃል። ብሩኖ ፈርናንዴዝ ላይ የሳውዲ ክለቦች የሳውዲ ክለብ የሆነው አልሂላል ትልቅ ትልቅ ታርጌት አኖሯል። ምናልባትም በጣም ትልቅ ፕሮፖዛል የሚደርስ ከሆነ ብዙ ብዙ ገንዘብ የሚያቀርቡ ከሆነ ብሩኖን ማንቸስተር ዩናይትድ ሊለቅ ይችላል እየተባለ ይገኛል። ሆኖም የሮቢን አሙሪም የማንቸስተር ዩናይትድ አሰልጣኝ እሱን አንለቅም በማለት የማንቸስተር ዩናይትድ የፕሮጀክታቸውን ብሩኖ ፈርናንዴዝ ላይ ቢልድ ለማድረግ እና እሱ ላይ መሰረት ያደረገ ቡድን ለመገንባት ሮቢን አሞሪም እንዳሰበ እና ከማይነኩ ኪ ፕሌየሮች መካከል አንደኛው ተጫዋች መሆኑን ሮቢን አሞሪም አሳውቀዋል። ማንቸስተር ዩናይትድ ለብሩኖ ባይኖር ኖሮ ምን የትኛው ደረጃ ላይ እንደሚገኝ ብዙዎች ሀሳባቸውን ሲገልጽ የሚታወስ ነው እና ለብሩኖ ፈርናንዴዝ ያለው ቁጥራዊ መረጃ በጣም በጣም የሚያስቅ ነው። በጣም አሳዛኝ ነው ለማንቸስተር ዩናይትድ ደጋፊዎች። ትልቁ ተስፋቸው አሁን የኩረታቸው የኢሮፓ ሊጉ ነው። የኢሮፓ ሊጉን ለማሳካት የሚችሉትን ያክል የሚያደርጉ ይሆናል። ማንቸስተር ዩናይትድ በኢሮፓ መድረክ በጣም ጥሩ እንቅስቃሴ እያደረገ ነው። በሊጉ ግን ያለውን ደረጃ በጣም አሳዛኝ ነው። ከማንቸስተር ዩናይትድ የማይጠበቅ ወራጅ ቀጠና ያለ ቡድን እስኪመስል ድረስ ነው። ፉክክር ሲያደርግ የነበሩ በፕሪሚየር ሊጉ በጣም አሳዛኝ አመት ናሳሉፍ። በዚህ ተከትሎ ማንቸስተር ዩናይትድ ሰፋ ያለ ገበያ ይኖረዋል። እንዲሁም አርሰናል፣ ሊቨርፑልም በጣም ትልቅ ትልቅ የዝውውር ገበያ እንደሚኖራቸው ብዙዎች እየጠቆሙ ይገኛል። አድማጮቻችን ስትከታተሉት የነበረው ይሄ አርጂና ስፖርት ነው። እናንተም ሼር፣ ሰብስክራይብ እንዲሁም ኮመንት ሴክሽን ላይ ሀሳባችሁ እንድትገልጹ በአክብሮት እንጠይቃለን። በሌላ መረጃዎች እስክንገናኝ እኝን ትኩኩስ መረጃዎች ሳደርስላችሁ የቆየሁት እኔ ዮናስ አባይነህ ነኝ። አብራችሁን ስለቆያችሁ ከልብ እናመሰግናለን። ከቀጣይ እስክንገናኝ ቸርን ሰንብት።